ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋ በዚህ ምሽት ተገናኝተናል። ሰላም ለእናንተ ይሁን። እንግዲህ በቀኑ ክፍለ ጊዜያችን በጣም ወቅታዊና እጅግ አሳሳቢ የሆነ ጉዳይን አንስተን ከፓስተር ጋር ዋይተንበታል። ምናልባት እንግዲህ መረጃ መለጣችሁ ወገኖች ካላችሁ መለስ ብላችሁ በቻናላችን ላይ መረጃውን ማግኘት ትችላላችሁ። የበኩላችሁን አስተዋጽኦ ማድረግ እንደምችሉ ተስፋ እናደርጋለን። ለአሁን ግን እንግዲህ ፓስተር አለማየሁ አዲስ መረጃ ይዞልን መስመር ላይ ተገኝቷል። ከእርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን ወቅታዊ ክስተቶች እጅግ ተለዋዋጭ ናቸው እንግዲህ እነዚህ ወቅታዊ ተለዋዋጭ ክስተቶች ለእኛ በምን መልኩ ይጠቅማሉ ከተባለ ለእኛ የማንቂያ ደወሎች ናቸው ስለዚህ መስማት ብቻ ሳይሆን የሰማነውን ደግሞ እንደ እግዚአብሔር ቃል ከራሳችን ጋር በማዋሃድ በምን መልኩ መዘጋጀት እንዳለብን ጠቋሚ ናቸውና እንግዲህ ይህንን መረጃ ደግሞ እያሰባሰበ ይዞልን የሚመጣ ወንድማችን ፓስተር አለማየሁ ነው። እንደተለመደው ደግሞ መረጃ ይዞልን መጥቷል። በቀጥታ ወደ መረጃው ከማምራቴ በፊት ሰላምታ ላቅርብና መረጃውን ያቀብለናል። ሰላም ላንተ ሆን ፓስተር፣ እንዴት አመሽ? እንደምን አመሽ? እንመልካለን፣ እግዚአብሔር ይመስገን። በቀኑ ክፍለ ጊዜያችን መግቢያ ላይ እንዳልኩት እጅግ በጣም አሳሳቢ መረጃ ነው አቀበል ነው። አድማጮች እንግዲህ ያንን አሳሳቢ መረጃ እንዲያደምጡ ጥቆማ አድርገናል። እንግዲህ ለዛሬ ምሽትም አዲስ መረጃ ይዘን እንደመጣ ነግረህኛል። እስኪ መረጃን ማቀበል ትችላለህ። እንግዲህ በእነዚህ ሁለት ቀን እስራኤል በክፉኛ በውስጥ ጉዳይ እየተተራመሰች ነው ያለችው፣ ምናልባትም እስራኤልን የሚከፋፍል ነገር እንዳይሆን ተፈርቷል። በተለይም ደግሞ የእስራኤል ፖለቲከኞችን ለሁለት የከፈለ ጉዳይ ነው እየተፈጠረው ይሄው ምንድነው፣ የሙስና ቅሌት በኔታንያሁ መከሰቱ እና ከዚህ በፊት ቀደም ሲል ክስ ነበረባቸው። ይሄ እንግዲህ አሁን በሀማስ እና በእስራኤል መካከል ያለው ጦርነቱ ጋብ ሲል እንደገና ያ ነገር እየተቀሰቀሰ መጥቷል። ዶናልድ ትራምፕ ታስታውስ ከሆነ ለፕሬዚደንቱ አይሳቅ አራዚክ ደብዳቤ ጽፎ ነበረ፣ ምህረት እንዲደረግላቸው ነገር ግን ይህንም ምህረት ለማድረግ የእስራኤል ህገ መንግስት የሚከለክል እንደሆነ ተመልክተናል። ምንድን ነው የሚከለክለው? ምህረት ማድረግ አይችሉም ማለት አይደለም። ምህረት ማድረግ ይችላሉ። ነገር ግን የሚከለክለው ነገር ምንድን ነው? ያስመልጥም ነው፣ መጀመሪያ አይደለም። አሁን እየተባለ ያለው ምንድን ነው? በፍርድ ቤት መጨረስ አለበት። ጉዳዩ ፍርድ ቤት ቀርቦ ሲፈረድብህ ነው ምህረት የሚደረግ። ሁለተኛው ነገር ደግሞ በቀጥታ ምህረት እንዲደረግላቸው እና ክሱ እንዲቋረጥ ከተፈለገ ምህረት የሚደረግለት ሰው ጥፋቱን ላመነ ነው የሚል በተለይም ደግሞ የእስራኤል የምክትል ጠቅላይ ሚኒስትር የሆኑት የእሳቸው ከብተ ተከናካይ ናቸው። በጣም የሚገርም ነገር ምንድን ነው ያሉት እሳቸው ምክንያት ነው። ያሁን ጥፋቱን ይመን ይቅርታ ይደረግለት። ቅርታ የሚደረግለት ግን ከፖለቲካው እና ከስልጣኑ ሲሰናበት ነው የሚል ነገር አንስተዋል። ያሁን በዚህ ወቅት እና ምንድን ነው እንግዲህ እኚህ ፕሬዚደንቱ የተናገሩት ነገር የህግ አማካሪዎችን ማነጋገር ይኖርብኛል ብለዋል። ይሁን እንጂ የእስራኤል ፖለቲከኞች አሁን በሁለት የከፈለና የተቃውሞ ሰልፍ ሁሉ ሀገሪቱ ተቀስቅሷል። ማነው ነታንያሁ ከስልጣን እንዲወርዱ ለፍርድ እንዲቀርቡ ምሕረት እንዳይደረግ የሚል ከፍተኛ ሰላማዊ ሰልፎች ተደርገዋል። እነዚህ ሰልፎች ትርጉም ያላቸው ይመስለኛል። እንግዲህ ትርጉም ያላቸው ይመስለኛል፣ ምክንያቱም ከፍተኛ ተቃውሞ ነበረ፣ በቴል አቪቭም፣ በኢየሩሳሌም የተስተናገደው። ጠቅላይ ሚኒስትሩ ግን እኔ ጥፋተኛ አይደለሁም፣ ሆን ብዬ ያጠፋሁት ነገር የለም፣ ነገር ግን እሱ እንዲቋረጥ እና ይቅርታ እንዲደረግልኝ ይፈልጋለሁ ብለዋል። ወደ መቶ ምናምን ገጽ ነው ለፕሬዚደንቱ ያቀረቡት የይቅርታ ጽሑፍ። አሁን ላይ ያለውን ደግሞ የሀገሪቱ ሁኔታ ይህንን የሚፈቅድ አይደለም ነው የሚሉት፣ አሁን የሳቸው ወገን ሆነው። ግማሽ የተከፈለው ወገን ደግሞ አሁን ሀገሪቱ ያለችበት ሁኔታ ህልውናን የማስከበር ሁኔታ ላይ ስለሆነ ያለችው ይሄ ነገር ወደ ፍርድ ቤት ከመሄድ ከመጓተቱም በላይ ጠቅላይ ሚኒስትሩ ስራቸውን ተረጋግተውና በእርጋታ እንዳይሰሩ ስለከለከላቸው ይሄ ነገር ለሀገሪቱም አደጋ ነው የሚል ነገር አለ። ነገር ግን አሁን እየተነሳ ያለው ምንድነው ያው

ራማላ ሙሉ የመጠቅለል እሳቤ አለ። ይሄም ያለው በማን መሰለ፣ በገንዘብ ሚኒስትሩና በደህንነት ሚኒስትሩ ነው። በሁለቱ በኩል ያለ እሳቤ አለ። ይህንን እንዲያስፈጽሙ ናትናሁን ይፈልጓቸዋል። ይህን ጉዳይ እንዲያስፈጽሙ ናትናሁን ይፈልጓቸዋል። እና ይሄ ጉዳይ እጅግ እስራኤልን እያተራመሰ ያለ ጉዳይ ነው። አሁን ላይ በጣም እንዲህ አሁን እኔ ስናገረው ቀላል ይመስላል። ነገር ግን ይሄ ነገር በጣም አገሪቱን እንዳይከፋፍልና ለጠላቶቻቸው በር እንዳይከፍት ፍርሃት ያላቸው መሪዎች ሞኖች ምን እያሉ ነው፣ ይህ ነገር መቆም አለበት የሚል ነገር እያነሱ ነው ያሉት። እንግዲህ ጥፋተኛ ብሎ ፍርድ ቤት ከወሰነ ምን ያህል ያስቀጣቸዋል? በትን አስር አመት የሚያስፈርድ ስር ነው። በጣም ምቹ ነው። ሰርግና ምላሽ ነው። በጣም እ አሁን እስራኤል ጠላቶች አንቲሴሜቲዝምን ለሚያራምዱ በዙሪያው ላሉ ለበተለይ ደሞ አሁን የማይነካው ትን ስለተነካ በጣም ሪስክ ነገር ይመስለኛል። እሱ ብቻ አይደለም ከሂዝቦላ ጋር በጣም ብጥጫ ላይ ነው ያለው ብጥጫ ላይ ነው ትናንትና ሊባኖስ እንደብድባለች እንደው በየቀኑ ሊባት እንደበደበች ብለን ላለመስ ደብድባ ላይ ብዙ ሰው ሞቷል፣ እና ፍጥጫ ላይ ነው ያሉት። አሁን ላይ አሁን ላይ ያለው ነገር ለእስራኤል ሰላማዊ ነገር አይደለም። ነገር ግን ከውጭም ከውስጥም መሆኑ ግን ሀገሪቱን ወደ ውድቀት እንዳያመጣት ያስፈራል የሚለው ነገር እንትን ነው። ሌላው እንግዲህ የሮም ሊቀ ጳጳስ ሊዮ ፖፕ ሊዮ በትናንቶኒያ ዛሬ ሊቢያ ሊባኖስ ነው ያሉ ሊባኖስ ናቸው ያሉት። በትናንቶኒያ ላይ በቱርክ ረዥም ሰፊ ጊዜ ቆይተዋል። በተለይም ረዥሙ እና ዘመን ያስቆጠረውን ሰማያዊ ብሉ ሞስክ የሚሉትን ጎብኝተዋል። በዛ በጉብኝታቸው ወቅት ምንድነው የተከሰተው? የመስጊዱ ኢማም የሆኑት ጸሎት እንዲያደርሱ ጠይቀዋቸው ነበረ። በእርግጥ እሳቸው ብቻ አይደሉም። ከዚ በፊት የነበሩት በሙሉ የካቶሊክ ፖፖች ቱርክ ሄደው ያንን ሞስክ ይጎበኛሉ። ምክንያቱም እዛ ቱርክ ላይ ኒቅያን ጉባኤ የተካሄደበት ስፍራ እና አብዛኞቹ የአዲስ ኪዳን ቦታዎች ጳውሎስ በተለይ መልእክት የላከባቸው እንትኖች አብያተ ክርስቲያናት ቱርክ ውስጥ አውሮፓ ውስጥ ናቸው። ቱርክ ውስጥ ነው ያሉት አብዛኞቹ እና እና እዛ ተገኝተው ነበረ። ነገር ግን እሳቸው በአግራሞት ጣራውን የተለያየ ነገሮችን እየተመለከቱ እያለ ቸል ብለው እሳቸው ያሉትን ቸል ብለው ሳይጸልዩ ወይም ደግሞ ይወጣሉ። መጸለዩ ክፋት የለም። በራሳቸው ምነት ጌታ ኢየሱስ የመስጊድ ማለት ብሎ ይችላል። ነገር ግን ምንድነው የተፈጠረው? በጣም የሚገርም ነገር። ከዛ ሲወጡ አቀባበሉ ጥሩ አልነበረም። በጫማ ተወርሮባቸዋል፣ ከፍተኛ ተቃውሞ ተሰንዝሮባቸዋል። ጉዳዩ አነጋጋሪ ሆኗል። ግን በጣም የገረመኝ ይህ አይደለም። ለምንድን ነው የጣሊያን ወይም ደግሞ የቫቲካን ላይ የሚሾሙ ፖፖች ሁልጊዜ መካከለኛው ምስራቅን ይጎበኛሉ? ሁልጊዜ ምን ይመስልሃል አንተ? እንግዲህ ብዙ ምክንያቶች ሊኖሩ ይችላሉ። የኮንስፓይሪሲ ትንተና ውስጥ እንደው እንዳያስገባን እንጂ ብዙ ነገሮችን መገመት ይችላል። አንደው በመካከለኛው ምስራቅ ማዕከል ነው። የክርስትናም፣ የአይሁድም፣ የእስልምናም ማዕከል ነው። እንግዲህ ምናልባት ኔ ግንበት አሁን ይሄ ቱርክ የገቡበት ምክንያት እነዚህን የቀድሞ የክርስትና አሻራ ያለባቸውን ቦታዎች ለመጎብኘት ምናልባት የኔ ግምት አይደለም ትልቁ ነገር ምንድነው መንፈሳዊ ድምታ ነው ያለው መንፈሳዊ ድምታ ያለው በት ምክንያት ምንድነው ክርስቶስ የተወለደው መካከለኛ ምስራቅ ነው ያረገውን ከመካከለኛ ምስራቅ ነው። የመጀመሪያው የክርስቶስ ኢየሱስ የእግዚአብሔር ወንጌል እኛ የምንስቀሻው የሆነ እውን የሆነ ወንጌል የተሰበከው እዚህ መካከለኛው ምስራቅ ውስጥ ነው፣ መካከለኛ ምስራቅ ውስጥ ነው። ስለዚህ መካከለኛው ምስራቅ ላይ ያለው መንፈሳዊ እንድምታ ስላለ ነው። ገብቷል። ሁልጊዜም አይተ ከሆነ በበላይነት ሰይጣን መጨረሻ ላይ በበላይነት የሚቆጣጠረው ከክርስቶስ ኢየሱስ ዳግም ምጽአት በፊት ከንጥቀት በኋላ የሚቆጣጠረው መካከለኛው ምስራቅ ማን ነው? አስተያው ክርስቶስ ነው። አስተያው ክርስቶስ ደግሞ ሐሰተኛው ነቢይ ደግሞ መነሻው የሚባለው ብዙ ጊዜ ኢጣሊያን ነው። የአይሁድ ደም ያለው የአይሁድ ዝርያ ኑሮት እንትን የሚለው ይሄ ከዛ ነው ሶርሱ እዛ ጋር ስለሆነ ነው የእነዚህ ጉብኝቶች። አሁን ሁል ጊዜ ምንድን ነው ከዚህ በፊት ፖፕ ፍራንሲስ የሚጎበኙበት ዋና ዓላማ ሶስቱን እምነት አንድ ለማድረግ አንድ ለማድረግ ነው። ይህም አንድ ቦታ ላይ ተሰክቶላቸዋል። የተባበሩት አረብ ኢሜሬት ሶስቱም የሚያመልኩበት አንድ የማምለኪያ ስፋ ኮምፓውንድ እንዲሰራ አድርገዋል። ግን ያው ነው መንፈሱ ያንኑ ከማረጋገጥ ወደኋላ የሚልበት ምንም ምክንያት የለው። ስለዚህ ይህንን ጉዳይ ለማረጋገጥ ነው ተብሎ ይታሰባል፣ እሳቤ አለ። ስለዚህ ከዚህ ጉዳይ ነው ብዙ ጉብኝት ያለው ፖለቲካዊም እድምታ አለው። ፖለቲካዊ እድምታም አለው። ብዙ ጊዜ አይተ ከሆነ በመካከለኛው ምስራቅ ላይ በሚከሰቱ ነገሮች፣ አሁን ለምሳሌ ሱሪያ ላይ በተከሰተው ነገር እስራኤል የሱሪያን ያለውን የካቶሊክን ቤተክርስቲያን መታለች። ከፍተኛው ግዘት ዓለም አቀፍ ግዘት ፍሬ ያደረሰባት። ስለዚህ እነዚህንም ነገሮች ለመከላከልና ለፖለቲካ ድምታም ተቀባይነት ቫቲካን ወሳኝ እንደሆነች በመካከለኛው ምሥራቅ ላይ እንዲታወቅም ስለሚፈለግ ነው ጉብኝቱ። ስለዚህ እነዚህ ነገሮች ናቸው። እንግዲህ ለዛሬ ያለኝ ነገር ምሽት ያለኝ ዘገባ ይህንን ይመስላል። ላይክ ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃችኋለሁ። እናመሰግናለን። ሰባ ሺህ ስላስገባችሁን። ነገር ግን ከዚህ በፊት እንደነገርናችሁ መቶ መቶ ከመቶ ማለፍ እንፈልጋለን። ለምታውቋቸው ሰዎች ሁሉ ሼር፣ ላይክ፣ ሰብስክራይብ በማድረግ አገልግሎታችንን በገንዘባችሁም እንድትደግፉ በጌታ ፍቅርን እንጠይቃችኋለን። የጌታ ጸጋ ሰላም ከሁላችን ጋር ይሆን ሻሎም እግዚአብሔር አብስቶ ይባርክ ፓስተር፣ እኔም የረሳሁትን ነገር አንስተዋል። በእርግጥ መስራት ይህን ነገር ለአድማጮች ሼር አድርጓል እኔም በበኩሌ ማመስገን እወዳለሁ። እንግዲህ አምስተኛ ዓመታችንን ይዘናል። በዚህ ሁሉ ውጣውረድ ውስጥ ቁጥር ተከታይ ማግኘታችን በጣም እግዚአብሔርን አመሰግናለሁ። አሁን ፓስተር እንዳለን ደግሞ መጨመር አለበት እንደነዚህ አይነት ጠንካራ መልክቶች ለብዙዎች መድረስ ስላለበት የእናንተ ትብብር ያስፈልጋል። አድማጮቻችን እንግዲህ የሰማነው መረጃ ይህን ይመስላል። ሴጣን እንግዲህ የሐሰተኛው ክርስቶስ ወደ ምድር እንዲገለጥ ሽርጉድ በየቦታው እያደረገ ይገኛል በራሱ ስርዓት። ነገር ግን እኛ በጣም ንቁና መንፈሳችን የተዘጋጀ ሆኖ የጌታ ኢየሱስ ክርስቶስን መምጣት ተዘጋጅተንና ነቅተን መጠባበቅ አለብን የሚል እንደወትሮ መልእክት ማስተላለፍ እንወዳለን። ነዛሬ ምሽት ይዘን የመጣ ነው መረጃ ይህን ይመስላል። በቀንም በማታም መረጃውን ይዞልን የመጣው ወንድማችን ማስተር ነው። እኔም አብሬያቸው ፕሮግራሙን በመምራት ከእናንተ ጋር ነበረን። በነገ ሁለት መደበኛው የሳምንታዊ ዜና በብስራት ይቀርባል። እንግዲህ ወዲሁ እንድትታደሙም ግብዣችን ነው። ከፓስተር ጋር እንግዲህ የምንገናኘው ሐሙስ ለታ ነው። ሐሙስ ለት እስከምንገናኝ ድረስ እግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሆን። ሻሎም። ለዛሬ ይዘን የመጣ ነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።